ነገሮች ከባድ ናቸው ታውቃለህ፣ ነገሮች ከብደውኛል። በቃ ሁሉ ነገር በፈተና ሳለፍ አታውቅም። በቃ በጣም ነገሮች እያስጠርኛል። እናቴ እኔ እንደዚህ አዝነሽም እንዲህ ክስሙስ ተሰብሮ ማየት አልፈል አንድ አሳብ አስቤ ሆን የማጣት ምን ምን አስቤ ነው ይሄ ሁሉ ፈተና ከሚደራረብብን እንደዚህ ከምንጨናነቅ ነገሮች እንደዚህ ከሚሆኑብን ሰው ወደ ማያ ስፍራ በቃ የማቀረፈር እናቴ፣ ማለት እንዴ አይቀጥልም። ሁሉ ነገር መስመር ይዛል። እውነቴን ነው። ማለት ሁሉ ነገር ይስተካከላል እናቴ። አንቺ እንደምታስብ ይወራል እግዚአብሔር። አንዳንዴ ፈተና ጥሩ ነው። አይ ፈተና ጥሩ አይደለም። ያደክማል። ሰውን ያደክማል። በአንዳንድ ድክም ይላል የሆነ ነገሮች ሲበዙ ሁሉ ነገር ሲበዛ በቃ በጣም ነው የሚያደክመው። እንደ ፈተና የሚያደክም ነገር የለም። እኔ ደግሞ ላይ አሁን ላይ ምንም አይነት ፈተና አልፈልግም ነው እንደ በቃ አስጠላኝ። በቃ መኖር ራሱ እያስጠላኝ ነው። ለምን እንደዚያ አትበይ፣ እንደዚያ አትበይ። እሺ እናቴ ለምን እዚህ ሰላም እንዴት ናችሁ ወድና የተከበራችሁ ቤተሰቦች ሰላም ናችሁ ወይ አለውን ነው እግዚአብሔር ይመስገን ቤተሰቦች ያው ሰሞኑን ያው አንዳንድ ነገሮች ተፈጥረዋል እና ምን መሰላችሁ ኦልሬዲ ትላንትና ትንሱ በተናገረችው ንግግር እጅግ በጣም ደስ ብሎኛል ለምን በእሷ ህይወት ማንም ሰው ሊገባ እንደማይችል ህይወቷን ራሷን እንደምትመራ በህይወቷ ደግሞ ምን ያህል እርግጠኛ እንደሆነች የሚያሳይ ንግግር ነበር ያየሁት። እኔ ስላልነበርኩኝ ነው እና በጣም ነበር የተደነቅኩኝ። ማለት በዚህ ልክ ኮንፊደንስ ኖሯት ወንድሟን አይን አይኑን እያየች እንደዚህ በምናገሯ ከልብ በጣም በጣም ደስ ብሎኛል፣ አኩርታኛለች። እግዚአብሔር ይመስገን። እናንተም ደግሞ በጣም ደስ እንዳላችሁ አልጠራጠርም ቤተሰቦች። ዛሬ አንድ ሀሳብ አለኝ ማለት ምን መሰላችሁ? እኔና ሷ ተዋደድን ተፋቀርን። ግን ደግሞ በቃ ምንም በቃ በዙሪያችን ያለውም ነገር ሁኔታዎችም ምናምን በቃ የሆነ ደስ አይልም እየሆነ ያለው ነገር እንትን እያለ ያለው ነገር በቃ ሁሉ ነገር ደስ አይለም። ሰዎች እኔ ሁሉ ነገር ግራ ገባኝ። እንዲህ የሰው ልጅ ሲዋድድ የሰው ልጅ ሲፋቀር ነው እንዴ ችግር የሚበዛበት? ምንድን ነው ቀይ ሀሳቡ? ምንድን ነው ሁኔታው? ምንድን ነው እኔ አልገባኝም። እና ዛሬ ለአንድ ጉዳይ ነው ትንሱን የምጠራት ማለት ይሄ ነው ይሄ ነው ብዬ ሳልናገር በቃ ማንም ሰው ማያውቀን ቦታ ሰው ማያገኘን በተለይ ደግሞ ይሄ በዙሪያችን በቃ የት እንዳለን ምን ጋር እንዳለን በቃ ማንም ሰው ሊያቀን ሊያገኘን ወደማይችልበት ቦታ በቃ ጠፍተን እንሄድላት ነው ማለት። እኔ እንኳን ቤትም አልጠፋም፣ ግን በቃ እንጥፋ፣ በቃ እስቲ ትንሽ ጊዜ ፊታችንን እናጥፈው፣ በቃ በትንሽ ጊዜ እንደበቅ እስቲ። የምሬ ነው የምላችሁ ቤተሰቦች። እናንተ አሁን ኖርማሊ እዚህ ጋር በምታዩት ቻሌንጅ ሊሆን ይችላል፣ ግን ከካሜራ ውጭ በጣም በጣም ብዙ ነው ቻሌንጁ በተደጋጋሚ በጣም ሰልችቶኛልና ብንጠፋስ፣ አሁን በቃ ብንሰወር። አንዳንዴ ከጠላቶች ዓይንም እኮ ስጠፉ ጥሩ ነው አለ የሆነ ነገር እስኪያልፍ፣ የሆነ ነገር እስኪስተካከል፣ የሆነ ነገር እስኪቋቋም ድረስ አንዳንዴ ጥፍት ማለቱ መልካም ነው ብዬ አስባለሁ እና ቤተሰቦች ይህን ሀሳብ ያው በደንብ ቁጭ ብዬ አስቤበት ተነጋግረን አብረን ማለት ነው እኔና እኔ ሆነን በደንብ ተማክረና ያው ለማዘር አልነገርኳትም። ለሌላ ለማንም አልተማከርኩ። በእርግጠኝነት እሷም ይሄ ድሞች ገና ምንም ገና እኮ ገና ህይወታችንን ሀብረን እንኳን በቅጡ ሳንጀምር ይህ ሁሉ ግርግር እንትን ካለ ለምን ተደብቀን አንኖርም የሚለውን ሀሳብ ዛሬ ለእሷ አቀርብላታለሁ ማለት ጠርቻታለሁ። ረ እመጣለሁ ብላኛለች። ግን ምን ይመስላችኋል እናንተ፣ ቤተሰቦች ለጥቂት ጊዜ ጥፍት ብንል ለጥቂት ጊዜ እንትን ባንል አሪፍ አይመስላችሁም? በቃ የሆነ ከቻሌንጅ ከጭንቀት ግርግር፣ በቃ የአመቶ እጁን አያስገባም የኛ ህይወት ላይ ማንም ሰው እየመጣ በቃ አይሆንም ይሆናል ምናምን በቃ እንደዚህ አይነት ሆያ ሆየው ቀርቶ በቃ ህይወታችንን እኛ በራሳችን እንደ ፍላጎታችን የምንመራበት እንደ ፈለገን የምንሆንበት እውነተኛ ሳቅ ራሱ የምንስቅበት የምንዝናናበት ቀን ነው የናፈቀኝ። በዚሁ አጋጣሚ የማታውቁ ሰዎች ልትኖሩ ትችላላችሁ። ዛሬ የእሷ ልደት ነው የውዷ የኔ ውድ የኔ ደስታ የኔ ሰላም የሆነችዋ የእሷ ልደት ነው። ግን ምንም ነገር እጄ አልመጣውም። እጄ ያልመጣውበት የራሴ የሆነ ምክንያት አለኝ። ከካሜራ ጀርባ ያዘጋጀሁት ነገር ስላለ ነው። እና ሁላችሁም እንኳን ተወለድሽልን በሏት። ይህንን ማለት እፈልጋለሁ። እና ውድና የተከበራችሁ የቤተሰቦቻችን ከባድ ነው። እሷ ራሱ ምትርሳው አይመስለኝም ይሄን አመት። እና ቤተሰቦቼ አይዶ ነው፣ 2017 ብቻ በሰላም ይሄድ። ሌላ ምን ይባላል? ነገሮች እንዳሰብነው እየሄዱ ስላልሆነ እናንተም በጸሎታችሁ አግዙን፣ እኛም ደግሞ በረታለን። ውድ ቤተሰቦቻችን፣ ለማንኛውም ስለሁሉም ነገር ያው ሁሌም ከጎናችን ናችሁ፣ ታበረታቱን አላችሁ፣ ታጽናኑ አላችሁ፣ ትደግፉን አላችሁ። ስለዚህ ስለዚህ መልካም ስለምትደግፉን መልካምነት ስለምታደርጉልን ሁሉ ከልብ እናመሰግናለን። እንወዳቸዋለን፣ እናከብራቸዋለን። እንደ እግዚአብሔር መልካም ፍቃድ ደግሞ ሁሉ ነገር ይስተካከላል። ነገሮች ሁሉ እየተዋቡ ይሄዳሉ። እናንተንም አመሰግናችኋለሁ። ለማንኛውም ብዙ አላብዛባችሁ፣ ሀሳቤን እነግራታለሁ። ፍቃደኛ ከሆነች ነገ ዛሬ ሳንል ተያይዘን የምንሄድ ይሆናል። ከዛው ድረስ ግን እንደ እግዚአብሔር መልካም ፍቃድ አለን። እስቲ እንደሚሆን ሆናለን። እንጠብቃት ትንሽ ደቂቃ እስከምትመጣ ድረስ ማለት ነው።

የሆነ በቃ ካንተ የሚለየኝ ነገር ሳስብ በቃ ይከፈኛል። ለዛ ነው ካሊ ምንም ነገር አይለየሽም። እናት ነገሮች ከባድ ናቸው። ታውቃለህ፣ ነገሮች ከብዶኛል። በቃ ሁሉ ነገር በፈተና ሳለፈ አታውቅም። በቃ በጣም ነው ነገሮች እያስጠረኛለ። እናቴ እኔ እንደዚህ አዝነሽም እንዲህ ክስሙስ ተሰብሮ ማየት አልፈልኝም። እኔ በቃ አንዱ ፈተና አለፍኩ ስል የሆነ ሌላኛው ፈተና ይመጣል። በቃ እኔ እንጃ በህይወቴ ምንም ደስተኛ መሆን አልቻልኩም እና እሱን እሱን ሳስብ በቃ እኔ በጣም ነው በቃ አረክ ውስጥ የሚከፋኝ ማለት አሁን አሁን ሳስበው የሆነ በቃ መኖር አስጠልቶ ልክ መኖር ሲጀምር የሆኑ ቻሌንጆች ሲመጣ ምናምን በጣም ነው የሚያስጠላው ማየት በቃ ተሄድ የተፈጠረ ነገር አለ እንዴ? እያየው ነው እሱ፣ በቃ ከወንድሞች ጋር እኮ እሱ ከእሱ ጋርም ያለው ነገር እንፈተዋለን፣ ችግር የለም እኮ እናቴ። በቃ አንዱን አላች ስላ በቃ በጣም ያስጠላኝ ሁሉ ነገር እያስጠላኝ ነው። እንደዚሁ እንዲህ ነው በቃ ሕይወት የሚቀጥለው በቃ ታስበው፣ በጣም እየከበደ ነው። እንዲህ አይቀጥልም፣ ሁሉ ነገር መስመር ይዛል። እውነቴን ነው የምልሽ፣ ሁሉ ነገር ይስተካከላል እናቴ። አንቺ እንደምታስብ ይወራል እግዚአብሔር። አንዳንዴ ፈተና ጥሩ ነው እማዬ። አይ ፈተና ጥሩ አይደለም ታይ፣ እንደዛት ነው ያደክማል፣ ሰውን በቃ። አንዳንዴ ድክም ይላል። የሆነ ነገሮች ሲበዙ ሁሉ ነገር ሲበዛ በቃ በጣም ነው የሚያደክመው። እንደ ፈተና የሚያደክም ነገር የለም። እኔ ደግሞ ላይ አሁን ላይ ምንም አይነት ፈተና አልፈልግም። በምንም ነገር መፈተና አልፈልግም። ግን ፈተናዎች ሲደረሩ በጣም ነው የሚያስጠላው። ሻንቺ ታልክ ሲ ሻንቺ ታልክ ሲ ደግሞ ያልችልም ነው በእናት ጀነስ ታልክ ሲ ደስ አይለኝም በቃ

ብለሽ ሁሉ ነገር ይስተካከላል። ቃል ገባልሻለሁ። ምንም ይስተካከላል፣ በእውነት ይስተካከላል እናት። በፈጣሪ ተስፋ አይቆረጥም እኮ እናት፣ በቃ ነው በቃ። አታልቅሽ በናች በአንቺ ጎለቅሶ አያምሩ። ለእኔ ማልቀስ እኮ ልምድ አይደለም ማለት ብርቅ አይደለም ለምጃ አለው ማልቀስ ለእኔ ብርቅ አይደለም። ግን በቃ ደግሞ ሁሉ ነገር እኮ መስመር ይዛል እናት፣ እንዲህ እንደምናስበው አይደለም። ሁሉ ነገር ይስተካከላል፣ እናርፋለን። ህይወት በጣም ከባድ ናት። ሀቅ ያለው ህይወት ማከባድ ነው። እኔን ማለት ነው የሆነ ተደሰት ቁስል ደስታ ነገር አለ፣ ለምን አላውቅም ማለት አይገባኝም። ያጠፋሁት ነገር አለ እንዲህ እላለሁ፣ አንዳንዴ ከፈጣሪ ጋር እሱ ሳስበው ምን አጥፍቼ ነው ይናለኔ እንደዚህ በቃ ትንሽ ማለት መደሰት ካልቻልኩኝ፣ ልክ ስደሰት ደስታዬን እንደዚህ በወንድሜ ሜ ደግሞ አድርጎ ሲመጣብኝ በቃ በጣም ነው ያስጠላኝ ቀሽነቴ።

መጥፋትም ፈልገው ዛሬ አልነበረም። ይህን ጠፍቼ ማንም ወደማያውቀው ቦታ፣ ማንም ማያቀኝ ቦታ እኖር ነበረ፣ ግን ለእናቴ ስል ነው። ይህ ሀሳብ ነው ብለህ ታስባለህ? በእርግጥ መጋፈጥም አስጠልቶኛል፣ በቃ ደክሞኛል። ግን በቃ መልኮ ና ለፍቅራችን ብዬ እኮ ነው፣ አውቃለሁ። ግን ደግሞ እናቴ አለች፣ ገባ። እኔ የት ብዬ ነው የምጠፋው? መጥፋት ቀላል ነው ብለህ ታስባለህ? እሺ ነገሮችን የእናትሽንም ነገር በቃ በሩቁ በቃ የወንድሜን ነገር ለማስተካከል እሞክራለሁ። በቃ የቻልኩትን አረጋለሁ። ሲጀመር ደግሞ ማንም በእኔ ህይወት ማንም አያገባውም። በቃ እኔ ስለደከመኝ በቃ ላይክ ነገሮች ስለደከመኝ ነው እንጂ የወንድሜን ነገር አስተካክራለሁ። ምንም ሐሳብ አይግባ፣ ችግር የለውም። መጥፋት የሚለው ሀሳብ ጥሩ አይደል። እንደዚህ አይነት ሐሳብ ማምጣትም አልነበረብኝም። አንተ ትልቅ ሰው ነው አይደል? ላይክ ነገሮችን ለመጋፈጥ መሞከር ነው እንጂ ከነገሮች መሸሽ ጥሩ አይደለም። በእርግጥ ደግሞ መጋፈጥ እንኳን አንተ አልደከመም። እኔ ግን በነገሮች ዳግ ስለደከመኝ መጋፈጥ አስጠልቶኛል። አውቃለሁ፣ ግን ቢሆንም አንዴ እስከገባሁበት ድረስ ላይክ የተቻለኝን አረጋለሁ በእኔ በአቅሜ ልክ። እሺ ስሞች ነው የሚያበቅ በይ ነገሩ አላቅም። እንግዲህ ፈጣሪ ያለው ቀን ይስተካከላል ብዬ አስባለሁ።

እኔ እንደዚህ አልመሰለኝ ነው እኮ ወንድ ሜቢ ይመጣስተው ነው ወይ? በደንብ አርገሽ ህይወት መታው እንኳን ካለብኝ ሰው አይደለም አንተን የሚያስተውኝ። በራሴ ነገር ልተው እችላለሁ፣ ግን ደግሞ ላይክ ሰው መጥቶ ታይ እንደዚህ እንደዚህ ስላለኝ አልተውም። የባሰል ይዞኝ እንደውም የባሰ እየወደድኩ ነው የምመጣው። ሰዎች ላይክ እንደዚህ በገፉኝ ቁጥር የበለጠ አንተን እንደወደ ነው የሚያደርጉኝ። ስላለፈው አንስተው ሊያወሩ ይችላሉ፣ ግን የባሰ እንደወደ ነው የሚያደርገኝ። ያንን ነገር አልፈ ራሱ ዛሬ ላይ መቆም ከሱስ ወጣ አውርተዋል አይደለም ከሱስ ወጥተህ ዛሬ እዚህ መቆምህ ምናምን፣ ላይክ ያለፈ ህይወት አንስቶ አብሶ ሰው ሲናገር በጣም ነው የሚደብረኝ። ሰው ስላለፈ ህይወቱ አንስቶ እሱ ምንም በማያገባው ውስጥ ገብቶ ወጣት ነው ላይክ፣ ሊረዳኝ ይገባል። ወንድሜ ይህንን ቪዲዮ የሚያየው ከሆነ በደንብ እኔ እንደውም የባሰ አላዛርን እየወደድኩት ነው የምመጣው። ማንም ሊሆን ይችላል። ምናልባት ሌላ ሰውም ተነስቶ አላዛር እንደዚህ ጥው፣ አላዛር እንደዚህ ነው፣ አላዛር እንደዚህ ነው ብትሉኝ ማንንም መስማት አልፈልግም። ምሰማው ራሴና ራሴ ነኝ። አላዛርን እንኳን መተው ካለብኝ እኔ ራሴ ነኝ ሊወስን የሚችለው። ሰው ሊወስንልኝ አይገባም። የሆነ ነገር ችግር እንኳን ካለበት እናንተ ነግራችሁኝ ሳይሆን በአይን ያየሁትን ነው ማምነው። እና አሁን ላይ ደግሞ ምንም ነገር እንደሌለብህ አውቃለሁኝ። ባህሪን አውቃለሁ እና እኔን ማንም ሊያስተወኝ አይችልም። እናቴ ፈቅዳልኛለች። መጀመሪያ የእናቴ ነገር ነበር የሚያሳስበኝ እና አሁን ግን ማንም ተናገረ፣ በርግጥ ደክሞኛል። ሰዎች እየመጡ እንደዚህ እንደዚህ ቢሉኝ ደክሞኛል፣ ግን እኔን ደግሞ አላዛርን ከማፍቀር ምንም ነገር አያግደኝም። እና እንደው ብትችሉ እንደዚህ አይነት ነገር ውስጥ ባትገቡ ባትገፉኝ፣ ማለት አንዳንዴ ስትገፉኝ የባሰ ነገሮችን እየወደድኳቸው ነው የሚመጡት እና እንደዚህ ባያረጉ ደስ ይለኛል። በልተሻል? Mm? አዎ በልቼ ነው የመጣሁት። ማታ ያልቅሽ ነው እንደ እድሩ አይደለም። አይ ዝም ብሎ በነገሩሽ ደብረውኝ ስለሆነ ነው። ሌላ ትለኝ አሁን። አዎ እ አዎ ይስተካከላል ብዬሽ አስባለሁ። ቀጣይ እንደዚያ እንደሆነ ብዬሽ አስባለሁ። ወንድሜም ከሆነ ምንም አያመጣም። እሺ

ነገሮች ሲደራረቡ ያስጠላሉ። አሁን ላይ ደግሞ እኔ በቃ የተመቻቸ ነገር ነው እንጂ ላይክ አንድ ቀን ለሰከንድ ባላዝ ደስ ይለኛል። በቃ ባል ከፋ ደስ ይለኛል፣ ምክንያቱም ሀያ በቃ አመት ውስጥ ማለት ከልጅነቴ ጀምሮ እስከዛሬ ድረስ የሆነ ደስታን አላቅም እና ላይክ አንተን አገኘሁት ተደሰትኩ፣ ስለሆነ ደግሞ ላይክ ደስታዬን የሚረብሸኝ ሰው ሲመጣ በቃ አንቺ ማለት በጣም ጎበዝ ነሽ በጣም አይደለም ብዙ ነገሮችን አሳልፈሽ፣ ይሄ አይደለም ሰው ጎበዝ ነው ጠንካራ ነው የሚባለው። አሁን ላይ ደስተኛ በሆን ኖሮ ነበረ፣ ግን ልክ አሁንም ደስተኛ እማጣው እኮ እኔ ቱጋ ነው ጉብዝነይ የቱጋ ምስኪ ንገሪ፣ እናቴ ይስተካከላል እኮ እግዚአብሔር እኮ ከዚህ ደግሞ ነገ ነገው አጻይ ደግሞ የተሻለ ቀን ታመጣልናል። እኔ ከእንግዲህ በይ ወዲህ ተስፋ ቆርጫለሁ። በፍጹም እንደዚህ ዓይነት ቃል እንዳትናገሪ፣ የምሬን ነው የምልሽ

የሞሪዱ ደግሞ አላዛር ከቻልክ አሁን በቃ በቃ ሁሌም ነገ የተሻለ ነው ምንም የተሻለ ነገር አይመጣም በቃ